ሻሎም፣ በጌታ የተወደዳችሁ የተመረጣችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ ውድ ኢትዮጵያን በሙሉ እንደምናላችሁ፣ ሁሉ ደህና ሁሉ፣ ሰላም ጌታ ኢየሱስ የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ምህረቱና ቸርነቱን ያበዛልን እግዚአብሔር የጠበቀን እግዚአብሔር የተባረከ ይሁን። በነገር ሁሉ እግዚአብሔር መልካም ነው። ስሙ ለዘላለም የተመሰገነ ይሁን። ትላንት የረዳን ጌታ፣ ትላንት ያገዘን ጌታ አሁንም ከኛ ጋራ ነው። ኢየሱስ ጌታ ነው። በምትሰሙት በታወጀው አዋጅ እንዳትሸበሩ ክርስቲያኖች፣ ኢትዮጵያውያን በሙሉ ማለት ነው። ምክንያቱም ከኛ ጋር ያለው ከሁሉ ይበልጣል። ክብር ለኢየሱስ ይሁን። የሰው አዋጅ በፍጹም በእኛ ላይ ምንም አይነት ስልጣን የለውም። ከላይ እስካልመጣ ድረስ ሰማይ እስካላዘዘ ድረስ ሰው የተናገረው አንድ መንግስት የተናገረው ነገር በእኛ ላይ ተጽዕኖ ሊያመጣ አይችልም ማለት ነው። እግዚአብሔር የሆነ ነገር ሲያመጣ መውጫ መንገድን ያዘጋጃል ማለት ነው። ስለዚህ በወጣው በአሜሪካ መንግስት አዋጅ፣ ስለዚህ ምንም ነገር እንዳትጨነቁ፣ ምንም ነገር ስጋት እንዳይገባችሁ። መፍትሄን የሚሰጠን ጌታ ሁልጊዜ ሲረዳን የነበረ ጌታ የኢትዮጵያን አምላክ እግዚአብሔር ሁሉ ጊዜ ከኛ ጋራ ነው። ስለዚህ በዚህ ተስፋ እንዳትቆርጡ፣ እንዳትናወጡ። እግዚአብሔር ሁልጊዜ መልካም ነው። አሜን! ክብር ለየሱ ሲሆን በራሳችን እንድንቆም ኃይል እንድናገኝ፣ በሌላ መመካታችን እንግዲህ እንድናቆም ይመስለኛል፣ በእግዚአብሔር ብቻ እንድንታመን። ይህንን ማዕቀብ እንግዲህ መንግስትን ያወጣ ነው የሚመስለኝ አሜሪካን መንግስት ምክንያቱም አንዳንዴ እግዚአብሔርን ብቻ ስናምነው እግዚአብሔር ራሱ የሚሰራው ነገር አለ ማለት ነው። ጌታ ኢየሱስ የተመሰገነ ይሁን። ስለዚህ በዓለም ዙሪያ ያላችሁ ኢትዮጵያን በዚህ ስጋት እንዳይገባችሁ፣ እግዚአብሔር መልካም ነው። መልካም ይሆናል። መጽሐፍ ሲናገር ነገ መልካም ይሆናል ይላል። ስለዚህ ነገ ማሀቀብ ጥሏል። በመንግስታት ላይ በባለስልጣናት ላይ በቪዛ ላይ ያለው ነገር እንዴት ይሆናል ብላችሁ አትጨነቁ። መጽሐፍ ቅዱስ ሲናገር ምን አለ? ነገ መልካም ይሆናል ያለው። ስለዚህ ነገ መልካም ይሆናል። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ዛሬ ግን የመጣሁት አጭር መልእክት ላስተላልፍላችኋል ነው ማለት ነው። አረብ ሀገር ላላችሁ፣ በተለይ ደግሞ ኢማራት ላላችሁ ክትባት ተጀምሯል። አንዳንዶቻችሁ ክትባት ተጀምሯል ተከተቡ ስትባሉ መሀል ያደርጋል፣ የተለያየ በሽታ ያመጣል፣ ምናምን እያላችሁ እምብ እያላችሁ ወይም ደግሞ ክትባቱን እየወሰዳችሁ አይደለም። ክትባቱ ምንም አይነት የሚፈጥረው ነገር የለም፣ ምንም የሚፈጥረው ነገር የለም። የመጀመሪያ ጊዜ ትወስዳላችሁ፣ ሁለተኛ ጊዜ ትወስዳላችሁ። ስለዚህ ሁለት ጊዜ ነው ክትባቱ። የኮሮና ክትባቱ ተጀምሯል። አሁን በነፃ ነው ክትባቱ እየተሰጠ ያለው፣ በነፃ ነው ክትባቱ እየተሰጠ ያለው። ወደፊት ደግሞ አሁን በነፃ ሲሰጥ ቆይቶ ካቆመ በኋላ ከሄዳችሁ አምስት መቶ ብር እየከፈላችሁ ነው ክትባቱ የምትወስዱት። አምስት መቶ ድራም ከፍላችሁ ነው አንዱን ክትባት የምትወስዱት። ሁለተኛው ስትወስዱ አምስት መቶ አንድ ሺህ ድራም ከፍላችሁ ነው የምትወስዱት። ስለዚህ አንድ ሺህ ድራም ከፍላችሁ ከምትወስዱ ከአሁኑኑ በነፃ ስለሆነ ከአሁኑ ሄዳችሁ ክትባቱን ውሰዱ። የኮሮና ክትባት የኮሮና ምርመራ አይደለም የኮሮና ክትባት ውሰዱ። የትኛውም መሆን ክትባቱ ካልወሰዳችሁ መግባት አትችሉም። ወደ ኢትዮጵያ መሄድ አትችሉ። ስለዚህ ክትባቱን ውሰዱ። በተለይ ከሶስት ወር በኋላ ወደ ኢትዮጵያ ለመሄድ የምታስቡ ከአራት ወር በኋላ ለመሄድ የምታስቡ ሰዎች፣ እህቶችና ወንድሞች ቶሎ ብላችሁ ክትባቱን ውሰዱ። ምክንያቱም ያለ ክትባቱ ወደ ኢትዮጵያም ሆነ ወደ የተለያየ ሀገር መሄድ አትችሉ። ስለዚህ ትኬታችሁን ከመቁረጣችሁ በፊት ሌሎች ዝግጅቶቻችሁን ከማድረጋችሁ በፊት ክትባቱን አጠናቃችሁ ወስዳችሁ ሂዱ ማለት ነው። ምክንያቱም ብዙ የኛ ክርስቲያኖች በተለይ መንፈሳዊ ግሩፕ ላይ ጊዜያችንን ስለምናሳልፍ ብዙ ሚዲያ ላይ የሚለቀቁትን ነገሮች አንሰማም። ደግሞ የሰማን ደግሞ አምነን የምንቀበል በጣም ጥቂቶች ነን። የኢማራት መንግስት ያላመነበትን ነገር፣ ትክክለኛ ያልሆነ ነገር አያደርግም። አምኖበት አጣርቶ ነገሩ የሚጠቅመና የሚገዳውን አይቶ ነው ስለዚህ ለህዝቡ የሚያቀርቡ ስለዚህ ምንም አይነት ጉዳት የሚፈጥረው ነገር የለም። መሀን አያደርግም። እና እባካችሁ የተለያዩ ወሬዎችን አትስሙ። ትክክለኛውን መረጃ ከትክክለኛው ስፍራ ጠይቃችሁ ተረታችሁ ማድረግ ያለባችሁን ነገር አድርጉ፣ ሁልጊዜ ማለት ነው። ስለዚህ የሚያወራው ሁሉ ትክክል ነው ብላችሁም አትስሙ፣ አረጋግጡ ማለት ነው። ስለዚህ በአንድ ሺህ ድራም ከፍላችሁ ከምትመረመሩ ከአሁዱን በነፃ ስለሆነ ሄዳችሁ ተመርመሩ ማለት ነው። እኔ ያለሁባቸው ቤተሰቦች ተመርምረው ጨርሰዋል። ስለዚህ እኔ የምመረመር ነው ማለት ነው። ተመርመሩ። ምንም አይነት ጉዳት የሚያመጣ ነገር የለም። ወረቀት ያላችሁ የሌላችሁ ሁላችሁ መመርመር አለባችሁ። በተለይ በተለይ አሁን ኢትዮጵያ ለመሄድ እየተዘጋጃችሁ ያላችሁ ትኬታችሁን ሳትቆርጡ በፊት ምርመራውን አድርጉ፣ ትኬታችሁ እንዳይከስርባችሁ ማለት ነው። ስለዚህ ይህንን አድርጉ። ይህንን መልእክት ላስተላለፍላችሁ ነው የመጣሁት። ሼር አድርጉ ለእህቶቻችሁ፣ ለወንድሞቻችሁ በተለይ ለመሄድ የተዘጋጁ ካሉ ይህንን ክትባት እንዲወስዱ ንገሯቸው ማለት ነው። በነገራችን ላይ ኢማራት ብቻ አይደለም ሳውዲም ላይ የሚወስዱ እህቶች ነግረውኛል። የወሰዱ ጓደኛዬ አሁን አንደኛውን ምርመራ እንትን ክትባት ወስጄ ሁለተኛውን ልወስድ ነው ብላኛለች። ስለዚህ በተለያየ ሀገር ይህ ክትባት እየተሰጠ ነው ማለት ነው። ስለዚህ የኢማራት ሕግ ደግሞ ጥብቅ ነው። ስለዚህ መውሰድ ያለባችሁ እህቶቼና ወንድሞቼ፣ ከአሁኑ ክትባታችሁን ውሰዱ። ምክንያቱም አንዱን ከወሰዳችሁ በኋላ ከአንድ ወር ከሁለት ወር በኋላ ነው እንደገና ሁለተኛው የምትወስዱት፣ ጊዜ ስለሚወስድባችሁ፣ በተለይ ኢትዮጵያ ለመሄድ የምታስቡ ከአሁኑ ቀደም ብላችሁ ክትባት ውሰዱ። የማይቀር ስለሆነ ለምን መጀመሪያውን መውሰድ ያቅተናል? በነፃ ነው። አንዷ ጓደኛ አሁኑኑ ሰጂ ስላት፣ ጊዜ የዛን ጊዜ ሲሄድ 500 ብር ከፍዬ 1000 ድራም ከፍዬ እሄዳለሁ አለች። አንድ 1000 ድራም እኮ በኢትዮጵያ ሲመነዘር 14000 ብር ነው የሚመጣው። 14000 ብር ቢያንስ ስንት ነገር ይሰራል እዛ ጋር እንኳን ለጎዳናዎች የሆነ ነገር ብናደርግበት እንደውም ከእግዚአብሔር ዘንድ ምስጋና እናገኝበታለን። እነዛም ሰዎች እንጠቅምበታለን ማለት ነው። 14000 ብር ቀልድ አይደለም። 14000 ብር የሚያክልን ነገር በነፃ ማግኘት እየቻለን 14000 ብር የሚያክልን ነገር ለምን እናወጣለን? ስለዚህ መጠቀም ያለብንን ነገር እንጠቀም። በነፃ የመጣልን ነገር እንጠቀም። ይሄን እላችሁ አለሁኝ። ይሄን እላችሁ ነው ደግሞ የመጣሁት ማለት ነው። እንደሚጠቅማችሁ አምናለሁኝ። ምክንያቱም የማይጠቅም ነገር የለም፣ የሚጠቅም ብዙ ነገር አለ ማለት ነው። ጌታ ኢየሱስ ይባርካችሁ። ዘመናችሁ የተባረከ ይሁን። ጌታ ቢፈቅድና ብንኖር ነገ ደግሞ እንደተለመደው በቃል በአምልኮ እግዚአብሔር ቢረዳኝ ይመጣለሁኝ። ጌታ ኢየሱስ ይባርካችሁ። ለቻና አዲስ የሆናችሁ እንኳን ደህና መጣችሁ። ጌታ ኢየሱስ ይባርካችሁ። ሼር አድርጉ፣ ላይክ አድርጉ። ጌታ ኢየሱስ ይባርካችሁ። ምንም አይነት ነገር እኔ ከዩቱብ የምጠቀመው ነገር የለም። ጀስት እኔ በውስጥ ያለውን ጸጋ ለማካፈል ነው ዩቱቡን የከፈትኩት ማለት ነው ቢከፈለኝም የምንረዳቸው የጎዳና ልጆች አሉ፣ እንረዳበታለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ብሩካናችሁ ሰላማችሁ የበዛ ይሁን ሸሎም።